ሰላም አለይኩም ወራህመቱ ላህ ወበረካቱ። ውድና እየተከበራችሁ የዩቱብ ቻናል ቤተሰቦቼ እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም ይብዛልኝ። ካለባበሴ ካደረግኩት ነገር ሉሙና ነች ደግሞ የዞረባት የተዟዟረባት እንደምትል ተስፋለኝ። ያው አንዳንዴ የቀየረ ለማለት ነው። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አትርሱኝ። እስኪ ሰብስክራይብ አድርጉኝ። ግን ሻ አራት አመት ሙሉ ከ50 ሺህ አልወጣም? አለኩላህል ዛሬ ከሃኒቾ ጋር ነው የመጣሁት መልዕክት አለኝ ጥያቄም ነው ሰምታችሁ ማስተያየት እንዲሰጡ ነው የመጣሁበት ትልቁ ነገር ዛሬ በተለይ አዳሬ ሙሉ እንቅልፍ አልወሰደኝም እና ወላይ በጣም ግራ ተጋብቻለሁ በጣም እኔ የሆነ እኔ የራሴ የግል ችግርን የጋራ ችግርም ሲፈጠር ወደ እናንተ ማጋራቴ ያው የታወቀ ነው ድብቅ ላይፍ የለኝም በነገራችን ላይ ባሌን ብቻ ነው አሁን አስችሎ ያደረኩት። እሱም እንዲህ እየበላኝ ነው። አንድ ቀን አሳያችኋለሁ። እንዴት ነው? ሰላም ባያቸው ቤተሰቦችን፣ አሰላሙ አሊኩም ወራህመቱላሂ ወበረካቱ። ሰላም እና ዝነት በእናንተ ላይ ይሁን እያልኩኝ ያው እንግዲህ ዛሬ ቪዲዮ ልንሰራ እንደዚህ መተናል እናንተ ጋር ዛሬ ዛሬ ደሞ እሺ፣ ምንድነው ውበቱን ልትቀበሻለህ? አው ፊቱን ቆንጆ ነው ያየሁት። አው ውበቱ ዘይ ዛሬ ደሞ ለየት ይላል። ምንድነው እናቴ እናቴ ስትወልድ እኔ ቆንጆ አርጋ ነው የነበረችው። ሀባይቤ ዛሬ ስለ ቆንጆ እና ላወራ ሳይሆን ጉዳይ ፍቅር አድመጣ እና ምን እላችሁ ፈልጌ ነው ሀባይ ቤት። ጉዳዩ ከዛሬ አስራ ሁለት አመት በፊት ነው። በጣም የምወዳት እጅግ በጣም እንደራሴ የማያት እህቴ ብላት ይሻለኛል አለችኝ ማለት ነው። እና በሆነ አጋጣሚ ተበዳደር በደለች እኔ ነኝ የተበደልኩት። በነገራችን ላይ በደ ያደለው ያው ተናጋሪ ነኝ፣ አንዳች ተተናግር የሚያልፍልን ሰው ነኝ እንጂ ቂምም አልይዝም እንዲሁም ደግሞ ረጅም አመት ሕሊና ያኔ የሚጠይቅ ጥያቄ አያድርብኝም። ተነጋግሬ በደቂቃዎች ይቅር መባባልን እንትን ምን ሰው ነው እና በዚች በልጅ ላይ ግን ይቅርታ ተባብለን እየኖርን ነው፣ ወላሂ ከውስጤም ሊጠፋልኝ አልቻለም። ሪከርድም ስታደርግልኝ ደሜ ይፈላል፣ ስትደውልልኝም ደሜ ይፈላል። አልዘጋትም፣ አላወራትም፣ ላወራትም ስል አንደበቴ አቃተኝ። ምን ማድረግ ነው የምችለው? እኔ ቅርብ እያካልሁኝ ግን እሷ እንደ ድሮው እንድንሆን ነው የምትፈልገው፣ እኔ ግን ከአቅሜ በላይ አቃተኝ። በደሉም እኮ በዚህ ልክ የሚባል በደል ሳይሆን በሰዓቱ ደካማ ጎኔ ችግሬ ስለነበረ በጣም በቃ እምቢ አለኝ እና ምን መፍትሄ ትሰጡኛላችሁ? እኔ በተፈጥሮ ስንኖር አንድ አመት እመጣለሁ፣ ቂመኛ ነኝ አሁን እኔ እናቆራለን አይደል? በቃ አስራ ሁለቴ መጥ እኔ ነኝ አይደል? የሚመጣው ወደ አንቺ። አዎ እንዴት ነሽ ታይም ተሻሉ ተነስተሻሉ ብዬ ቸክ ማረጋት እኔ ነኝ። አሁን ላይ ግን ያ ነገር ከኔ አሚሮ ውስጥ በዚህ በልጅ ላይ ማለት ነው እምቢ አለኝ። ይቅር ማለትን ተበድሎ መተውን በጣም ነው የምፈልገው። ይቺ ልጅ ግን እንግዲህ ከልቧ ይሁን ከላይሁን እንደ ድሮ አይነት ፍቅር ነው የምታሳየኝ ሪከርዶዷ እኔን ያናድደኛል። መልእክቷ ሁሉ ሰላም አለይኩም እኔን ያናድደኛል። እና ምን መፍትሄ ነው የምትሰጡኝ? አንቺስ ምን መፍትሄ ትሰጪኛለሽ? እንደኔ እንደኔ ምን አለ መሰለሽ፣ ይቅርታ ትልቅ ነገር ነው ይቅርታ ማድረግ። እሺ ያኔ ግን ምን አለ መሰለሽ፣ ውስጥሽ አንዴ ከተጎዳ ያኔ ይቅርታም ብታደርጊልህ ለዛ ለሰው እንደ በፊቱ ለመሆን አትችይም። በጣም ከባድ ነው። ገብተሻለሁ ግን ኋላስ አለኝ በቃ ያኔ ሰላምታሽን አንቺ ከልብ ከልብ ይቅርታ ይቅርታሽን ከልብ እንትንበያ እና ሰላምታሽን አትንሻት አትንፈጊያት። ግን እንደ በፊቱ ሆነሽ ያኔ እንደ በፊቱ ለማስቀጠል ይከብዳል። ምክንያቱም ውስጥሽ አንደኛ እንትንሰላላለልሽ። አንቺ ግን ይቅር ብለሻል ገብትሻላ። ግን ኋላስ አልፈልጋትም። ያኔ ውስጤ አይፈልጋትም። በቃ ይቅር ብያታለሁኝ፣ ግን እንድናወራ አልፈልግም። አሁን ላይ አሁን ላይ ሳስበው እርጅና እያያዘኝ ይሆን በሽታ ይሁን የጤና ይሁን የነካኝን ነገር እስከማላውቀው ድረስ የማላውቀው ስሜት ነው የሚያደርግ። ትናንትና አንቺ የለሽ የምናነው እ ሀዋጋት ጠዋት ፈጅራ እያወራኋት ነበረ። ምን ላርግ? በቃ ምን ልሁን? ሪከርድ በየጊዜው ታደርግልኛለች፣ ትደውልልኛለች፣ እንድንገናኝ ትፈልጋለች። ግን እኔም ቢያለኝ ይከባድ። ምን ላድርግ እኔ ፈልጌ በነገራችን ላይ ፈልጌ አይደለም። ዋናው ፖይንት፣ ይቅርታ አድርጌላታለሁ ግን ልቤ ይቅር አላለም። አብሮ ለመገናኘት ክፉ እንዳገኛት አልፈልግም። እንድንገናኝ ደግሞ አብረን እንድንበላ እንድንጠጣ ነፍሴ አይፈልግም። እኔ ደግሞ ይሄን ነገር መቅረፍ የምፈልገው እኔ ቂም ይዞ መተኛት፣ ቂም ይዞ እንግዲህ እስኪ ኮመንታተሮች ምን ነው እስኪም ከናንተ ደግሞ፣ አንቺ ጥግሽን ይዘሽ ኑሪ፣ እሷም ትኖር ነው ብዬ ነው የምለው። እኔ እኮ ጥጌን ይዤ ነው የምኖረው፣ ግን እንደ ድሮ ብቻ ሳይሆን እናደዳለው። ትልቁ ነገር እኮ አሁን ቢያንስ ባልናደድ እናደድ እንኳ ሪከርድ ስታደርግልኝ ለምንድ ነው ሪከርድ የምታደርግልኝ ብዬ መናደድ፣ ስትጽፍልኝ እህቴ ስትላይ መናደድ። እህትነቱን በእርግጥ በሰዓቱ የነበረው ወደ ኋላ መለስ ብዬ ሳስበው አስራ ሁለት ዓመት እኔ ገና ልጅ ነኝ። እንደዚህም እንዳሁኑ ባለሆን እንግዲህ ከዚህ እድሜ ላይ አስራ ሁለት ዓመት ስትቀንሱለት ብዙም ማስተዋል የማንችላቸው ነገሮች ይኖራሉ። በእርግጥ ጥፋት ሊኖርብኝ ይችላል። በእርግጥ ስተሰረቸ ሊሆን ይችላል፣ ግን ለእኔ የማይገባ ነገር ነው የተደረገብኝ፣ እጅግ የማይገባ የመጀመሪያ ልጅን ወልጄ ራሱ ይቅር ተባብለን ተገናኘን። ግን አሁን ነፍስ ሳቅ ሰው በእድሜው በጨመረ ቁጥር በእርግጥ ብዙ ነገር ይማራል። እኔ ደግሞ አሁን እድሜ በጨመረ ቁጥር የማላውቀው ጸባይ በውስጥ ያደረብኝ

በእርግጥ ከድሮ መሻል ነበረብን። እኔ በፊት ግደለሽ ነኝ። ሰድበውኝ፣ ሙልጭ አድርገው ሰድበውኝ። እንዲህ ስላችሁ ደግሞ የባለሽ ሚስት ናት እንዳትሉን፣ የባሌ ሚስት በጣም ነው የምወዳት። ጥላቻ የለብኝም፣ ምንም ጥላቻ የለብኝ፣ አንድ ሰው ናት። እና እድሜ በጨመረ ቁጥር እኔ ያየሁበት በራሴ ላይ ለውጥ ለማንም ሰው ግድ አለመስጠት፣ አለመጨነቅ በቃ ከእራስ አልደርስብሽም። እንደምታይ ሰው ሲመጣ ደስ ብሎኝ እቀበላለሁ፣ ሲሄድ እሸኛለሁ። ከሄዱ በኋላ የደረሱበትንም አልጠይቅም። ምን ሁኜ ነው? እናንተም ጋ አለ ይሄ ነገር? ወይስ ከፊት በጣም ለሰዎች ከመንሰፍሰፌ የተነሳ ሰዎች አስተምረው ይሄደው ነው? እኔ እየከፋሁ ነው ወይስ ሰው ከፍቶ ነው ያስከፋኝ? አለሁ በጣም እኔ ራሴ፣ ያቺ የድሮዋ የማውቃት ሸዋዬ ከኔ ጋር የለችም አዎ ምን እንደምትሄጂ ጋር ሰው ከመውደድ ነው ብዬ ነው የማስበው። ሰው ከመውደድ አንፃር ለዛ ነው ስታቀርቢው ያለው ነገር የሚያሳይ ለአንቺ መጥፎ ሲሆን የዛን ሰዓት ለማለት ትሞክራለች ማለት ነው። አሁን ይህም አንቺ ይቅርታ ካደረግሽላት፣ ካላስ ርቀትሽን ጠብቀሽ መኖር ነው በቃ ተገናኝታችሁ እንደ በፊቱ ለማስቀጠል ባታደርግም ይመረጣ ብዬ አስባለሁ። ማስቀጠሉ ሪከርድ ስታደርግ እንኳን ሲመጣ ስማታ ሲመጣልኝ፣ እናንተም ጋር ይሄ ነገር አለ ወይ? የኔ ጥያቄ እኔ ብቻ ነኝ ወይስ አንቺ ጋር ማገኘትም